የኔ ምርጦች የኔ ምርጣ ምርጦች እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በአዲስ ቪዲዮ መጥቼላችኋለሁ በድጋሚ ዛሬ ሀይሚዬንና ቡራየን እንዴት አያችኋቸው? ሚፍታ ወንድማችን እነዚህን ልጅ ሳታስታርቅ እንዳትለቃቸው እንዳት ለቃቸው እርግጠኛ ግጠኛ ነኝ የሚያስማማቸው ሚፍታ ነው ሚፍታ ነው። ስሟ ስሙን ተሳስቼ እንዳይሆን ዛሬ ማለት ነው። እኔ በዛ ቅፍር ስናልኩት ገና በሀይሚና ብሩኬ ገና ሲገናኙ ማለት ነው አስተያየታቸው፣ የሚሽኮረመሙት ነገር፣ የሚናቆሩት ነገር የሆነ በቃላል ፍቅር እኮ በውስጣቸው ሙልት ነው ያለው የሚገርማቸው ነገር ግን እልህ በቃ ብሩኬ እልህ ውስጥ ነው ሀይሚም እልህ ውስጥ ናት በጣም በቃ ማን አሸንፎ ይቅርታ ብሎ ማን ይቀር እሷ ትበል እኔ ልበል ነው ነገር ሁሉ ማለት የእውነት ነው የሚላቸው እና እኔ ዛሬ ቪዲዮ ላይ ማለት ነው ትልቅ ፍቅር እንዳለ ውስጣቸው እና መታረቅ ሁለቱም ይፈልጋሉ ነገር ግን ማለት ነው አላት እልህ በቃ። ማን ነው ቀድሞ ይችን ጥያቄ በቃ የሚያበርዳት ነገሯን የሚያበርዳት ማን ነው የሚባል ነገር ነው እዛ ውስጥ ያለው ማለት ነው። እና በመጀመሪያ እንግዲህ ብሯ የተናገረው ነገር አለ። ለተመልካች በሙሉ እንግዲህ ተናግሯል። እኛም ቀኑን ሙሉ ስንለፈልፍ ነው የዋልነው። ሀይሚዬን በተመለከተ እንግዲህ የቡራ ደጋፊዎች ለሁለት ተከፍላችኋል። እኔ ለሁለት ባት ተከፈሉ ደስ ይለኛል። እኔ በበኩሌ የሃይሚ ደጋፊ ነኝ፣ የቡራ ነኝ አለ ያ ሁለቱም ነው የምደግፍ። ሁለቱም ጋር ስህተት ካለ ሁለቱንም እናገራለሁ። ሁለቱም ትህተት ጥሩ ስራ ሲሰሩ ሰርታችኋል ብዬ ነው እንጂ አንዱን ደግፌ አንዱን መጣል አልችልም፣ ግን ስህተታቸውን እነቅፋለሁ እና እናንተም ብሩኬ ማለት ሃይሚ ማለት፣ ሃይሚ ማለት ብሩኬ ማለት ናቸው። ምንም መለየት የለባችሁም እና ስህተት ካለ ከስህተታቸው እንዲታረሙ መናገር ሀይሚ፣ ከተሳሳተች ሀይሚ ብሩኬ ከተሳሳተ ብሩኬ ማለት ነው። እንደዛ እንጂ ይህ ግሩፕ ፈጥራችሁ ለሁለት ተከፋፍላችሁ አንዱን መሳደብ አንዱን መደገፍ ጥሩ አይደለም እና ሰሞኑን እንግዲህ ሀይሚዬ፣ እቃውን መልሽ ስጦታውን በተመለከተ የሀይሚ ደጋፊዎች ብሩኬን፣ የብሩኬ ደጋፊዎች ደግሞ ሀይሚን እየተሳደቡ ነበረ እና በዛ ላይ መልስ ሰጥቷል። ሀይሚዬን አትሳደቡ፣ እኔን የምትወዱኝ ከሆነ አትሳደቡ። እነሱ ደግሞ ተው ስላቸው አንተን ስለሚሰድቡ ነው እኛ የምንሳደበው ይላሉ። እኔ ቢሰድቡኝ እኔ ምን ሆንኩ? እንደውም እያማረብኝ ነው ብሏል። በነገራችን ላይ ማለት ነው ሀይሚን ብትሰደብ ብሩኬ ልጆች እያማረባቸው ነው። ስድብ ምንም አይጋባም፣ ግን ለእናንተ ጥሩ አይደለም በማለት ነው እና ለእኔ ብላችሁ ራስ በራሳችሁ አትጣሉ። ራስ በራሳችሁ ሰላም ፍጠሩ ታረቁ። በጣም ትልልቅ ሰዎች አላችሁ ልጆች አላችሁ አላችሁ ለልጆቻችሁ ውስጥ ምንድን ነው የምታስተላልፉት? ብሏችኋል ማለት ነው። እውነቱን ነው በነገራችን ላይ ማለት ነው። ራስ በራሳችሁ ለምን ትጣላላችሁ? ሁላችንም አሁን ያለ ነው በስደት ላይ ነው። ለምንድን ነው የማንስማማው? እንዴት በሰው የተነሳ እንዴት እንጣላለን? መምከር አሉ። አሁን በጣም ስማርት ስማርት የሆኑ ልጆች አሉ ብሩኬን ራሱ ይሄን ነገር እንዲናገር ሲገፋፉት የነበሩት ማለት ነው። እና እናንተ ትለያላችሁ፣ እውነተኛ አድናቂ ናችሁ እና በተረፈ ከዚህ በኋላ ግን እንደማትሰዳደቡ እርግጠኛ ነኝ። ሀይሚንና ሀይሚዬነኮ ማለት ነው። የሚገርማችሁ ነገር የሆነ ፊቷን ራሱ ምን አስመስለው እንዳመጧት አቀነባብረው እና ጋር ትገርማላችሁ። እነዚህ ልጆች አሁን በቅርብ ይታረቃሉ። በዚህ ሰሞን ለማየት ያውቃችሁ። በዚህ ሰሞን እርቅ ይፈጠራል። በተለይ ዛሬ ማለት ነው ሳያቸው፣ በቃ ይሽኮረመማሉ። እሱ ሲነቁራት፣ እሷ ትነቁረዋለች። ምናምን የሆነ አሉ። በጣም ነው የተነፋፈቁት፣ ተነፋፍቀዋል። እንዴት ብዬ ልንገራችሁ መቼም። እኔ ባየሁታይን እናንተ አይታችሁ ይሆናል። በቃ ሀይሚ ጥላው ሄደች፣ ከዛ ደግሞ እሱ ሄደ። አይ ፍቅር፣ አይ ፍቅር! ይሄ ፍቅር እኮ እንደው ስንቱን አንገላታው። ደስ ይላል ግን እኮ እንደዚህ በቃ አሁን ፀብ፣ ምን ምን፣ ይሄ መነጫነጭ ምናምን ሲኖር በቃ ናፍቆት፣ ናፍቆት እኮ ነው። ተነፋፍቀው ይገናኛሉ፣ ይለያያሉ፣ ሳይፈቱት ነገሩን ማለት ነው። እና ሚፍታዬ ወንድማችን አያያዝ በጣም ደስ ይላል። እርግጥ ያልክንህ በዛ ላይ ደግሞ እና እርግጠኛ ነኝ እንዲ በዚህ ሰሞን ሰላም እንደሚያወርዱ እተማመን ብሃለሁ በአንተ በቃ እተማመን ብሃለሁ እና አደራህን ነው የምለው ብሩኬም ደግሞ ሀይሚ ለብሩኬ የመለሰችለት ስጦታውን አለ እሱን ደግሞ ለፍፄ ይሰቶታል ማለት ነው ፍፄ ወስዶ ለሀይሚ እንዲሰጣት ወርቅኑም ሁሉንም ነገር ማለት ነው እና ስጦታ አይመለስም ሀይሚዬ እሺ ከዚህ በኋላ እንዳትመልሽ የሚመጣለሽንቃ ንቃ ተቀብለሽ ወደ ሰላም መግባት ነው ያለብሽ። ኒውድ እል ምንም ወይ ሰራ ምል ውስጥ አትጉ። እባካችሁ እባካችሁ ያለፈውን ነገር ተዉት። በቃ ያለፈውን ተዉ። ብሮኬም ከሶሲ ጋ እንትን አለ። ፕራንክ አደረገ። አንቺም ከዳኒ ጋር ሄድሽ ምናምን እና ደግሞ እንዴት ከዳኒ ጋር በዚህ ነገር ትጠረጥረኛለህ? ምናምን ብላለች እና አለ አይደለ። ያው የሚወድ ሰው እኮ ይጠረጥራል። ሀይሚዬን ቆንጆ ያለው ነገር እንጂ አንቺ እሱ ጋር ታደርጊዋለሽ ብለን አናስብም እኮ አናስብም። እና ግን ያው ካለው አንጻር እና ዳኒ ከሚናገረው አንጻር ለህፃኖች የኔ ውድ በሱ አትፍረጅበት ማለት ነው። አሁን እናንተ ሰላም መፍጠር አለባችሁ። ደግሞ ልደትሽ እየደረሰ እኮ ነው። በአስራ ስድስት አይደል ያላችሁት? በይ ደርሷል። ዛሬ ስንት ነው? አስራ ሶስት ከሶስት ቀን በኋላ ማለት ነው ልደትሽ። የልደቷ ዕለት እንደው እናያለን። ብሩኬ ፏ አድርጎ ልደቷን ያከብርላታል ማለት ነው፣ ደስ በሚል ሁኔታ። ይቅርታ አለ። ኧረ ብዙ ነገር አለ። የዛን ቀንማ እንዴ ጥላት ረር ድብን ብሎ ኮሽምም ብሎ ይቀመጣል ይቀመጣል። ለማየት ያብቃችሁ። ደግሞ እነትሪ ላምፓዎች ማለት ነው እና እንደውም ምንድን ነው ያለው ብሩኬ፣ ተው በቃ ብሏል። ተው ይሄንን ነገር ማቆም አለባችሁ በፍጹም። እውነቱን እኮ ነው፣ እኛ በማያገባን ገብተን እንዳክራለን። እስኪ ለሰላም እንሩጥ፣ ለጸብ ከምንሩጥ ለሰላም በቃ እነዚህ ልጆች ለማስታረቅ የሆነ መፍትሄ ለመፍጠር መሮጥ ነው እንጂ የሰው ልጅ ለማጣራት በዚህ ልክ መሄድ የለብንም በፍጹም እና እንደዛ ነው ከዛ በተረፈ ደግሞ እንግዲህ ዳኒ ራሱ ሰሞኑን ማለቃቀሱ አይቀርም እኔ ዳኒ ለቅሶ ነው እንግዲህ የሚታየኝ ማለት ነው ምን እንደሚፈጠር ዳኒ አሁን አንዴ ሙዚቃውን አንዴ ምንም ምኑን ለሀይሚዬ እያለ ይጋብዛል ብዙ ህልም አለው ብዙ አልሟል በቃ የሌለ ነው አላማው ማለት ነው ግን ያ ነገር ሲከሽፍበት ምን እንደሚሆን እናያለን ቁጭ ብለን። እናንተ ደግሞ ተመልካቾች ሰላም ፍጠሩልን፣ አንድ ሁኑልን፣ እስኪ አንድ ሆናችሁ እንደውም ያኛውን ዳኒን እንደማናደድ እናንተ ለሁለት ተከፋፍላችሁ ነውር ነው፣ በጣም ነውር ነው። እና እህቶቻችን እባካችሁ፣ እባካችሁ በተለይ ደግሞ እነማን እነማን እንደሆናችሁ በደንብ ያው ታውቋል። ስለዚህ ለእናንተም ጥሩ አይደለም። በነገራችን ላይ ቲክታክ ላይ የሚወራ ነገር የምትሰዳደቡትም ጥሩ ነገር የምታወሩት ነገር ቪዲዮ እየተቀረጸ ወደ ዩቲዩብ ቻናል እየመጣ እንትን ይላል ማለት ነው ይፖሰታል። እና ቪዲዮ ደግሞ አይጠፋም ታውቃላችሁ። እስከ ትውልድ ድረስ ይገኛል ይሄ ቪዲዮ ቻናሉ ካልተዘጋ በስተቀር ማለት ነው። እና ወደፊት ስትሰሙት ራሱ ደ እኔ ነኝ እንደ ሄን ነገር የተናገርኩት እንዴ ረ በጣም አጸያፍ የሚዘገን ስድብ ሁሉ የምትሳደብ ልጃለች። ወይኔ ብስላሴ ስም አንች ግን ወደፊት እኔ አላቅም ትዳር ይዘሽ ባልሽ ራሱ ሴ እን ሚስቴች ናት፣ እንዲ ሚስቴች ናት ተሳዳቢ ነበረች፣ እንደዚህ አይነት ሴት ናት እንዲ ነው የሚለው። ሴት ልጅ ረጋ ስክን ስትል ነው ጥሩ ማለት ነው። እውነት ነው የምላችሁ። ስንት አላችሁ የተባረካችሁ የተቀደሳችሁ ልጆች ምን አባት የዳርጋችሁ እና አንዳንዶቻችሁ ደግሞ ተቆጠቡ መጥፎ ቃላት ከመናገርና የምለው ለማንኛውም ዛሬ ደስ የሚል ነገር አይቼባቸዋለሁ። ያው ሀይሜ ጥላም ብትሄድ ቡራም ቢነጫነጭ አይፈረድባቸውም። ፍቅር ነው ፍቅር ያነጫንጫል እ ናፍቆት ያነጫንጫል። እንዴ ማን እቅፍ አድርጎ ይሳምኩበ እንደዚህ እጃቸውን ተራርቀው እየተሰጣጡ ማለት ነው። እኔ ልቀፈው እሷ ትቀፈኝ እንዴ። ውስጣቸው በጣም ፍላጎት አለ። በነገራችን ላይ በጣም ፍላጎት አለ ግን እኔ አሌለም እኔ አሌለም ይሆናል አይደለ የፉክክር በረት ሳይዘጋ ያድራል እንደሚባለው ፉክክር ነው የያዙት በቃ እነዚህ ልጆች እና ውዶችዬ ማሮችዬ በቅርብ ቀን ሰላም ወርዱ እናገኛለን ማለት ነው እንጃ ለማንኛውም ማለት ነው በሌላ ቪዲዮ እንገናኛለን ደህና ሁኑልኝ ላይክ ያላደረጋችሁ ላይክ ሰብስክራይብ እያደረጋችሁ ይሄ ዳቦ ትናንት የጋገርኩት ዳቦ ነው ይሄ ሚካኤል ማለት ነው። በጣም ቆንጆ ዳቦ የሚያምር የዳቦ ባለሙያ ነኝ። ዳቦ በጣም ባለሙያ ነኝ። የሚገርመው ነገር እና ደስ የሚል ቀን ነበር ያሳለፍኩት እና እንደዛ ነው ላችኋለሁ ለማንኛውም መልካም ሁሉ መኝላችኋለሁ። ባይ ባይ